ጤና ይስጥልን። ውድና እየተከበራችሁ ቤተሰቦቻችን እንዴት ናቸው? ማናችሁ? አለን መስገን በጣም ሰው ልጅ ይወለዳል ይሞታል። ያው ፈጣሪ እየሰጠ ነገር ስለሆነ ሐዘንም ለቅሶም አያስፈልግም በዚህ ሰዓት። ባለፈውም አውርቻት አለው እና ሁላችን እዛ ነው የምንሄደው። ነገር ግን ፈጣሪ ያጽናናሽ። ይህ ማለት ወጣለ ፍቅር፣ አይዞሽ ያልፋል። ሁሉም ነገር የሚመጣው ነገር አመን ብሎ መቀበል ነው። ከፈጣሪ ጋር እንከራከረም፣ ከፈጣሪ ጋር እንወዳደረም። ሰው ልጅ ይወለዳል ይሞታል። እሱ ያመጣው ነገር ስለሆነ አመን ብላችሁ መቀበል አለባችሁ ሁላችሁም። ብንም ባንችም በሁሉም ያለ ነገር ነው። አንች ብቻ አይደለሽም። ያለፈው ነገር አልፏል። ሁለተኛ ደረጃ ደግሞ ሁሌ አንጠፋም ሁሌ አንጠፋም ሁሌ አንጠፋም የምትሉት እዚህ ጋር ወደን ሱ ህፃን አይደለም። ማትችሉ ነገር ከሆነ ቃላት ግቡ። የምትችሉ ነገር ከሆነ በስነ ስርዓት መስራት ነው። ስራ ከሆነ ይሄ ስራ ነው። ከአሁን በፊት እንደዚህ እያላችሁ አስር ጊዜ ትዋሻላችሁ፣ ታመጣላችሁ፣ ትዋሻላችሁ፣ ትመጣላችሁ። ይሄ ስራ ነው። ስራ ከሆነ በስነሳ ስራ መስራት ነው። ሁለተኛ ደረጃ ደግሞ እኔ እንጃ ብዙ ምን ነገር ነገር አለው። ግን ከዚህ በኋላ ማውራትም አልፈልግም ማናገርም አልፈልግም። ግን ፈጣሪ አጽናናሽ። ይሄ ማለት ወጣለው። የሞላ ቤተሰቦቿ ፈጣሪ ያጽናናሽ ማለት ወጣለው። አንድ ቪዲዮ ወር በኋላ ይለቃሉ የምትል ከሆነ ትርጉም የለውም። ምንም ፋይዳ የለውም። ምንም ትርጉም የለውም እና ይሄ ነው በሚቀጥል ደግሞ ቤቷ ላይ ኮፕሊንግ ካርጓት ዋርንግ ተሰጠናለው። በሁለቱ በኩል ሰሚቻ ያለው ዋርንግ የተሰጠናለው የተባለ ነው። ዋርንግ አትስጡ። በቃ ምንም ትርጉም የለውም። ለእሷም ጥቅም የለውም። እዘኛውም ጥቅም የለም። የዘኛውም ጥቅም የለም። የእሷም ጥቅም የለውም። ምንም የምታገኙት ነገር የለም። ዋርንግ አትላኳት። በቃ እሽትራክ አትላኳት። ዋርንግ አትላኳት። ዋርንግ አይ ቲንክ ትክትክ ላይ ነው ግን እሽትራክ የሚባል ነገር ባትላክዎት ጥሩ ነው። በእኔ በኩል ከሆነ ምንም ትርጉም የለውም። ኮፕሊንክ አድርጓት እስት እሱን ትደገም የምትሉ ከሆናችሁ ቤቱን ኮፕሊንክ አድርጋችሁ እንደው ቢያንስ ቢያንስ አንነ ሰካተ ባለ በአንድ ቀን ጠቀም በአንድ መቶሺ መታየት አለባት በትንሹ እንኳን በትንሹ መቶሺ መታየት አለባት። ወደኋላ ተማልሳ ከሁለት መቶ ሺህ ከሶስት መቶ ሺህ ወደኋላ ተማልሳ መጨረሻ ገና ፍሬሽ ሆና ገና ያልተለመደ ገና ለማጆች ሆና ሀያ ሺና ሰላሳ ሺህ ሲታይ አይደብራችሁም? ሀያ ሰላሳ ትችላለች በእውነት አልሰራም ማለት ራሱ ትችላለች። የምር አልሰራም ይቅርብኝ ማለት ትችላለች። ስንትና ስንት እይታ አግኝታ ስንትና ስንት ቫይራል ወጥቶ በኋላ ተመልሳ ወዷላ ማታ ሀያ ሺ እና ሰላሳ ሺ ሲታዩ ሰዓት ለመስራት ነው ራሱ ይደበራል። ቀስሙ ይሰብራል። ኮፒሊንክ ብታደርጉ ምን ችግር አለሁ? ሄዳችሁ ሁላችሁን ብታዩ ምን ችግር አለሁ? እኔ እንኳን ጥላቻ ውስጥ ራሱ በጣም ጥላቻ ውስጥ ሆነ እየሰደብኩ ያለው ራሱ እጅ እስከ መጨረሻ ነው። ቪዲዮ ማየት እስከ መጨረሻ ወይ ስልኩን ከፍቼ ሄዳለሁ። ከደበረ ስልኩን ከፍቼ ሄዳለሁ፣ ለምን እሱ እስከሚያልቅ ድረስ ወይ ሌላ ስራ ስራለሁ። ቪዲዮ እስከሚያልቅ ድረስ ስልኩን ቁጭ አድርጌ ሌላ ስራ ስራለሁ፣ ለምን አታዩማ እስቲ ቁጭ ብላችሁ ሀያ አራት ላይ ፍለ ቁጭ ብላችሁ የሚሰጥ ማውራት እንትታችሁ ኮፕሊንክ ቢያንስ ሀምሳ ሀምሳ ጊዜ አንድ ሰው ሀምሳ ሀምሳ ጊዜ ስልሳ ጊዜ ሰላሳ አርባ ጊዜ ኮፕሊንክ አድርጋችሁ ትደግ የምትሉ ከሆነ ብታደርጉ ምን ችግር አለሁ? ያም ያው ሼር ብታደርጉ ምን ችግር አለሁ? መቼም ከንቺ ኪስ አይወጣም። ከንተ ኪስ አይወጣም። ከንቺ ኪስ አይወጣም። የራሳችሁም አታድጉም፣ ሰውም አታሳድጉም። ምላስ ብቻ ጮም፣ ምላስ ልክ እንደሚጠቅም ሰው። በእናንተ ምላስ የተነሳ ነው ሎጂተ ብዙ ጥላት የፈጠረባችሁ። በእናንተ ምላስ የተነሳ፣ በእናንተ የሚቀኝነት የተነሳ ሁሉም ስትቶ ሄደ። በእናንተ የተነሳ ሁሉም ሰው ከኦዲንሱ ይላል፣ ከኦዲንሱ ይላል፣ ከኦዲንሱ ከኦዲንሱ፣ የእብሩት የፍቅር ኦዲንሱ፣ እነዚህ ትባላላችሁ። ከኔ ጭምር እንደዚህ ብልናል።

እናንተ ፊት አጥባችሁ ማታውቁ በክቶች እናንተ ሰው ብላ እናንተ ራሱ እሷን ማቀራረቡ ገርሞኛል። የኔ ማር አይዞሽ፣ አታልቅሺ፣ ያለፈው አልፋል። ቤቶን ኮፕሊንግ፣ ላይክ፣ ሼር አድርጓት። ሚቀኛ ሁላ ሚቀኛ ሸረኛ ያንስላት ነበርታት ብቻ ነው የሚጠበቅብሽ ከአሁን በኋላ እንግዲህ። ያለፈው ነገር አልፎ አሉ ዘለ ሁላችንም ወደዚ ሆነን ማን በጣም ጓጉታችሁለት ስጠብቁት የነበረው ነገር የሆነ ሰዓት ላይ ሲደርስ ደግሞ ሰዓቱ ሲደርስ ላታገኙ ሰሆ ደግሞ ላታደረጉ ትችላላችሁ ያን ነገር። እንደዚህ አይነት ነገር ደግሞ ለበጎ ነው ብሎ ነው የሚታለፈው ብዬ አስባለሁ። ቻችንም ያጅነን እዛው ነው ቦታችን። እቼ ኮንትራክተር ናት እና በቻል አቅም ለሰው መጥፎ ባንሆን መጥፎ ቃል ካፋችን ባያወጣ። ሰላም ሰላም፣ እንዴት ናችሁ የፍቅር ፋሚሊዎች? እኛ በጣም ደህና ነን። ሰላም ናችሁ ሆይ? እንደ ጠፋ እናውቃለን። ጠፍተናል፣ በጣም ጠፍተናል። ተጠባቂዋ እንግዳ ያመታለች ማለት ነው። ዌልካም ዌልካም ብለናል። እንኳን ደህና መጣች። ቪዲዮ እያለው ዛሬ አልነገርኳትም። በዚሁ አጋጣሚ ሁላችሁ ብታውቁ እንድሽ ደህና ነሽ? እንዴው ተረጋጋች፣ ተጽናናች፣ በደንብ በርታሽ። ዋናው ነገር እሱ ነው። ያ ሁላችንም ወደዛው ነን። እዚህ ምድር ላይ የሚቀር ነገር የለም። ያጋጥማል፣ እንደዚህ ነገሮች ችና ያው ብርታቱን ሰቶሽ ጠንክረሽ መብራታቶችን እንጠብቅብሽ ከሆነ በኋላ እንዲያለፈው ነገር አልፏል። ሁላችን ወደዚህ ሆነን ክትፎ እኛ እዚህ በጥብስ ነው፣ ክትፎ የለም እዚህ ክትፎ ምናምን አይታሰብም። አንተ እንደ ጓጓ ቀረ። በጣም የምጓጉለት ነገር ወይም ደግሞ የምታወሪለት ነገር እኛ ደግሞ በጣም ጓጉተን በጣም አስበንበት ነበር። ያላሰብንበት ነገር የለም ነበር። በጣም ብዙ ነገር በጣም ብዙ ነገር ጓጉተን ነበር እና ስለ ጓጓውለትም ነበር መሰለኝ ይሄ ነገር ሀፕን ያደረገው እና ማለት በቃ በእኔም በኩልም በጣም ያልጠበኩን ነገር በጣም ትልቅ ነገር እነግርልሻለሁ እና ያ ነገር ሆነብኝ እንጂ ምንም አይነት ስራ ምንም ምንም አቋርጬ መሄድ ይችል ነበር፣ ግን የፋሚሊ ኬት ነበር ጋር የሚያጋጠመው ነገር እና እንግዲህ አልሆነም። ሁሉም ለበጎ ነው። ሁሉም ለበጎ ሲወደደውን አደረገ። እንግዲኛ መኖር ነው። ኖርማል ነው። በቀጣይ አመት እንግዲህ አሪፍ ጊዜ እናሳለፋለን ብዬ አስባለሁ። ያሁኑ አንቺም እንትን አላልሽም፣ አንቺም ያው እንደፈለግሽ እንትን አላልሽም። ምንም የሚያረግሽ ነገር የለም። በቀጣይ እንግዲህ አሪፍ ነገር በሬያችንን አርደምና ክትፎ፣ ምኑ ምኑ አረቂዋን አሪፍ ነው ችግር የለም ጎንደር ደግሞ ዝዳት አለው ለጥምቀት ወይ ወይኔ በጣም አለማውራት ነው ለሰው አለማውራት እንደዚህ በቃ ካሁን በኋላ ጎንደር እኮ ለጥምቀት ይሄዳል ምናምን ምናምን ካልሽ እና ብንሄድ ደስ ይለኛል እንደ ፈጣሪ ፈቃድ እንግዲህ ፈጣሪ ከፈቀደ እንሄዳለን ብዬ አስባለሁ። እንደ ፈጣሪ ፍቃድ ነው ሁሉም ነገር። አንተ ግን ከቤተሰቦች ጋር ልታጠላይ ነው መሰለኝ። በጣም ናፍቄያቸዋለሁ፣ እውነት እነሱ ናፍቀውኛል ይመስለኛል። እና በጣም ብዙ የተጨነቀ ኦዲየንስ ነበር በእውነት በውስጥ በኩል በውስጥ በሰውን በጓደኞች ምናምን ብዙ ሲያስጠይቁኝ ነበር እና በጣም አመሰግናለሁ ከጎኔ ስላላችሁ በደስታዬም ጊዜ ብቻ ሳይሆን በከፋኝ ሰዓት በአዛኝ ጊዜ ከጎኔ እንዳላቸው አሳይታችሁ ያለ ኔ ምርጥ ቤተሰቦች እና የኔ ምርጥ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ያው እኔና ሊክስም ያው ቃላችንን አላጠፍም ማለት በትክክል ትወልት ሆኖ እንመጣለን፣ በሰዓታችን እንመጣለን፣ ለበዓል እንዲናደርጋለን ምናምን ብለን ነበር። ያው ለእኛም ይሄ ነገር ድንገት ነው የሆነው፣ ያላሰብነው ነገር ነው የተፈጠረውና ከዚህ በኋላ በዓሉን እንዲሆን ደግመን እናከብራታለን እንጂ ያለቀኑ ከአሁን በኋላ እናንተን ለማስደሰት እኛም በጊዜያችን ለመምጣት አይደለ። ዛሬ አርፍጃለሁ እንዴ? ና ትንሽ አርፍደሻል ደሻል ትንሽ። ከእስካሁኑ ግን አሪፍ ነው። በጣም አሪፍ እያሻሻልኩ ነው። እያሻሻል መስክሮ ልኛል እያሻሻልኩ ነው። እናንተ ጋር ደግሞ ለሁለት አሻሽለን ተጋግዘን እንመጣለን የኛ ውድ ፋሚሊዎች። እናንተ ጋር በአሉ አሪፍ ነበር ብዬ አስባለሁ። ሳጋብዘን ልትሄድ፣ ትንሽ ርቦኛል። እኔ ቅድም የበላ ነው፣ ጎደላጎደለ አስለፈለፍሽኝ፣ ጎደለ። ችግር የለም ዛሬ እኛን ጋብዝሽ። ለምን አንቺ ከክፍለ ሀገር ከሩቅ ሀገር ነው የመጣሽ። ችግር የለም እና ከሩቅ ቦታ ስለመጣች ዛሬ እኛ ትንሽ ብንጋብዛት ምንድነው ከበድ ያለ ሲበላይ <laughs> ያስቀናኛል። እንዴ፣ ለምን አንቺ እንደዚያ አትበይም? ሶስት ኪሎ ግን በሬውን መግዛት ስትችል የእዛን ጊዜ ነው ቁርጡን ማሳየት። እና ደግሞ ሳልጠየቅሽ ባለፈው የሰራነው ቪዲዮ በጣም አሁንም ደግሞ ሌላ በጣም ብዙ ጥያቄዎች እየመጡብኝ ነው። እሺ እሺ፣ ምን መጣብክ? ወይ መ ምን መጣብ ሳይሆን በሌላ ቪዲዮ እንሰራላቸው አይደል ለማለት ነው። እንግዲህ እነዛ ጥያቄ መጽሐፍ እንዲህ ደብተር ሙሉ ሊጽፍ እኮ ነው። በዚህ ካሜራማን ደከመኝ አረ በቃችሁ ብሎ ነው። እንጃ ቆም ነው። በጣም ብዙ እኔ ቀረጻ ላይ መሆኑ ሁላ ረስቸዋለሁ። እግዚአብሔር እኔም የዛለ ሲጀመር በቃ ጥያቄም አልመሰለኝም ዝም ብለን ነበር። በጣም ተምሽቶኛል። በቃ እኔ ኢንተርቪው ሳይ ፎጥራይ በቃ እኔ ሁላችሁም ጥሩ እንደ ላውራ በእናትሽ የምራ። አረ ጥሩን በቃ እኔ በደንብ በቃ እኔ እንጃ አውራ አውራ አለኝ እና በጣም ብዙ ነገር እኔ ሳስበው ዝም ብዬ የሰማሁት ባለፈው ቁጭ ብዬ ማለት ነው ጌታ ነው። አረ በጣም ብዙ ነገር ራስ ማራ እኔ የዛ ዕለት በጣም እያወራን ትዚ ላላ እያወራ አረ በቃችሁ ምናምን ሲል ካሜራማን ቪዲዮ መሆኑ እኮ ረስተ ነው ምናምን ብለን ለታችን የዛ ዕለት እንደዛ ነው ያወራ ነው ማርያምን ብቻ በጣም ነው ያወራል። ኖርማል ሌላ ጊዜ እንደምናወራው ይሄ በቃ ስናወራ ያለው ቫይብ ነበር። አይ ነበሩ እኔ ረስቸዋል ካሜራ ምናምን ጌታ ምን እኔ ረስቸዋል። ይሁ በቃ ጭራሽ እንዳለው ላ ረስቸዋል። መጨረሻ ላይ ነው በቃችሁ ምናም ሲል ወይ አለን ምናምን ያልኩት። ከዛ እንደዛ ሆነ እና እንቀጥለዋለን። ፓርት ቱ ፓርት ቱ አለ። ፓርት ቱ በደንብ እንሰራለን። እኔማ ጽፌ እንዳይጠፋብኝ ባለፈው፣ ዝም ብለን እየተጠያየቅን ጥያቄ መሆኑ ረስቸው በቃ እያወራን ረሳት። አሁን ግን ጽፍኝ ነው ጽፈሽ፣ እኔም ጽፋ አለሁኝ አንቺም ጽፍ ያለሽ፣ እኔም ቴክሽ ጥያቄ ትመልሻለሽ። እንደ ነገ እንደ ሀሳብ ቅጣት ይዘጋጅ ያልመለሰ። አሁን እኔ በጣም ከባበር ጥያቄ የምጠይቀው ያልመለሰ እዚያው ቅጣትን ይቀርጣል ማለት ነው። ቅጣቱን ደግሞ በሌላ ቪዲዮ ነው እንጂ ማለት ነው። ጥያቄ ከሆነ ፓርት ቱ ጥያቄ እንሰራለን። ጥያቄና ምናምን መልስ በዚህ ቪዲዮ በቃ ኢንተርቪው ማለት ጥያቄ ያስቀምጥ። በዛ ላይ ደግሞ አቀማመጥሽ ምናምን እንትና ያያዝሽ ምናምን እንትን ነው የምትመስዩ ጋዜጠኛ። የምሬን እኮ ነው ያቺ ኢቤስ ላይ ያለች ማን ነው ሰማን ነው የምትመስዩ። እነዚህ ምናምን እግርሽን አጣምረሻ ምናምን። እንዴት ነበረ የትምህርት ቤት ትዝታ እንዴት ነበረ ምናምን፣ ከዛ እኔ ደግሞ ትምህርት ቤት ትዝታ እናገራለን ምናምን ብቻ በጣም ደስ ይል ነበረ። አይታችሁ ታሉላችሁም፣ እና አሪፍ ነበር እንሰራለን። ወድጀዋለሁ እሱን ነገር። ስለዚህ እና ልጋብዝሻ። በየትኛው እንሂድ? ደስ ባለሽ ደስ ባለሽ እንሂድ። በዚህ ጋር እንሂድ ካሜራ በስ በስ እያለን ምንድነው? የኔ ጉዳይ የኔ ኑሮ ከሆነ በኋላ ያንተ ሆኗል። የኔ ፍቅር የኔ ወለላ